እኛ አቅም የለንም፣ አቅማችን እዚ ጋ ተቀምጠን ከመለፍለፍ ውጭ ማለት ነው። ሰላም ሰላም፣ ውድ የተከበራችሁ ይቻላል፣ የተከታታይ ሰላማችሁ ይብዛልኝ በያላችሁበት። የሀይሚና የብሩኬ ጉዳይ አሁን ላይ በጣም እኔ ግራ እያጋባይ ነው፣ እንደ አንድ ግለሰብ ማለት ነው። ነገር ግን እንግዲህ ጉዳያቸውን ችግራቸውን ይዘው እስከመጡ ድረስ እኛ ደግሞ ሚዲያ የወጣ ነገር ሀሳብ መስጠት እስካለብን ድረስ ሀሳብ እንሰጣለን። እንግዲህ ለብሩኬ አዳላሽ፣ ለሀይሚ አዳላሽ እንደዛ አዳላች ምናምን ነገር ውዶቼ እንዳትሉ ከፈለጋችሁም በሉ። ግን እኔ አሁን የተሰማኝን ስሜት እና ጥፋቱ ማን ጋ ነው እያመዘነው ምናምን ነገር የሚለውን እንግዲህ ሀሳብ እሰጥበታለሁ። አሳብ አስተያየታችሁ እናንተን በኮመንት አስቀምጡ። የተሰማችሁን ስሜት የራሳችሁን የግላችሁን ሀሳብ በኮመንት አስቀምጡ እና አሁን ሀይሚዬ ዛሬ ያው ብሩኬ ብሮክ እንዳደረጋት ስልክ እየደወለች ነው ያው እሱ ኦሬዲ ተበሳጭቶ ነው የሄደው። ተናዶባታል። ባጭሩ ትናንትና እሷን አጥለው የሄደችው እንደውም እሷን አጥለው የሄደችው እሱ ሊሄድ ነው እናቴ ጋር ብሎ ነበረ በሰዓቱ። ነገር ግን እሱ በሰዓቱ የት እንደሄዳ የምታውቀው ነገር የለም። ጭራሽ ደግሞ ብሎክ አድርጎኛል እያለች ነው ሃይሚዬ። ስልክም ስደውል አያነሳላትም። በጓደኞቹ ምናምን ነገር ስልክ ስታደዋውል አላነሰላትም። ለብሩኬ እና ለሃይሚ ዋነኛው ትልቀኛው በሽታ ይሄ ከበደ ነው። ከበደ ከመሃላቸው መውጣት አለበት። ሀይሚ ደግሞ ከበደን ማግኘት የለብሽም። ብሩኬ ስልክ አላነሳማ፣ በአንቺ እንደማይጨክም ታውቂያለሽ። ቢያንስ እስከሚያነሳ መታገስ አለብሽ። ብሩኬ ተናዷል። አንቺም ተናደሻል። ነገር ግን አማራጭ ያደረግሽው ፍፄና ከበደና ብሩኬን እንደሚፈላለጉ ለጠብ እንደሚፈላለጉ ስታቂ አማራጭ ያደረገችው ለእሱን ይሄንን ከበደና ብሩኬን ማገናኘት ነው። በዛ በኩል አግኝታ ማናገር ነው። ለከበደ ደግሞ ሰርጉ ነው፣ ሰርግ ነው የደገሽለት ሀይምዬ፣ ለከበደ ማለት ነው። ምክንያቱም የሚፈልገው ይሄንን ስለሆነ ማለት ነው። እና እኔ ማለት የምፈልገው ነገር ቢኖር ወደ ዋና ፖይንት ስገባ ሁለቱም በአጭሩ እየተደማመጡ አይደለም። ብሩኬም ሀይሚም እየተደማመጡ አይደለም። ሁለቱም ጋ መደማመጥ የለም አሁን ላይ ማለት ነው። ሀይሚም አናናሳም ብሎሻል። መታገስ አለብሽ። ቡሩኬ ደግሞ እባክህ ለዚህ ሰውየ ጥልሃት አትሄድ። ይሄ ሰውዬ የሚፈልገው የአንተንና የእሷን መላየት ነው። ሲጀመር እኮ ሀይኒ ይሄን ሰውዬ አትፈልገውም ጠንቅቀ ታቃለ። እንደምትወድም ታቃለቅ እንደምትፈልግም ከአንተ ውጭም ደስተኛ እንደማትሆን አንተ መኖር አልችልም ባክህ ጥለኛ አትሄድ ብልሃለ። ትናንትናም እባክህ እድል ስጣት በድጋሚ ብሩኬ፣ ወደኋላ መለስ ብለን እናስታውስ እንዲ ከዚህ በፊት እኮ 15 ቀን ሙሉ ፕራንክ ስታረጋት ያ ሁሉ ተቋቁማ አልፋለች። ብሩኬ እባክህ አንተም ይህንን ተቋቁመ ለማለፍ ሞክር። እሷ ፕራንክ ነው እያደረገች ያለችው ኦሬዲ ይሄ የታወቀ ነው። በፍጹም ደግሞ አታደርገውም። ነገር ግን ብሩኬ ሀይሚን ጥለህ መሄድ ወይም ሀይሚን ስልክ ብሎክ ማድረግ መፍትሄ ሊሆን አይችልም። እንደውም ለዚህ ለከበደ እድል መፍጠር ነው። እድሉን እየሰጠኸው ነው። ደስታ እየፈጠርክለት ነው። ልጅቷን ያልፈለገችው መንገድ ውስጥ እስር ቤት እየከተታት ነው ያለው። ነገ ይችል የሆነ ነገር ቢያደርጋት ባለፈው አገተኝ ብላ መጣች አይደለ? ነገ የሆነ ነገር ቢያደርጋት ከዛ የባሰ ከገተው የባሰ ብሩክ አይጠጥስህም ይጸጥታል። ስለዚህ እሷን ብሎክ ማድረግ መፍትሄ አይሆንም። ስልክ ስደው ያለማንሳት መፍትሄ አይሆንም ብሩኬ። ስለዚህ ልታዳምጣት ይገባል። ሴት ልጅናት ልጅናት ልትረጋጋ፣ አዳምጣት፣ እድል ስጣት። አንተም ትወዳታለህ እሷም ትወዳለች። ስለዚህ ልትደማመጡ ይገባል። የሁለታችሁን የፍቅር መንገድ የፍቅር ጉዞ ሁለታችሁ ናችሁ ልትግባቡበት የምትችለው። እኔ ወይንም ኦዲየንስ አይደለም። የእናንተን ችግር ሊፈታው የሚችለው ሁለታችሁ ብቻ ናችሁ ልትፈቱት የምትችሉት። ለምን በአካል ስለምትገናኙ አብራችሁ ስላላችሁ። ስለዚህ ሁለታችሁ ችግራችሁን ለመፍታት ሞክሩ። ለሌላ በር አትክፈቱ። ይሄ ዋጋ የከፈላችሁበት ህይወት ነው እንደ ጫወቱበት። ይሄንን ዋጋ የከፈላችሁበትን። ሀይሚዬም በቃ ከዚህ በኋላ ለከበደ አታገኘው፣ እሱ አትፈልጊውም አይደለ? አታፈቅዱ አይደለ? አታገኘው። ከበደ ደግሞ ደስ አይበለክ። የዘኔ ክል ብዙም ደስ አይበልክ። በሰው ህይወት አበላሽህና አንተ ዛሬ ደስ ስላለክ ነገ ደግሞ ታርቀው እነሱ ይመጣሉ። ያን አንተ ምን ሊውጥ ነው? ምን ውስጥ ልትገባ ነው? እንደዚህ ያዙ ይልቀቁኝ ምናምን እስክስታ ወረድ ክኮ ጠጉር ወደኋላ እስከሚሄ ገባ ድረስ ማለት ነው። ምን ሆነ ነው እንደዚህ ያዙ ይልቀቁኛልክ? ተረጋጋ። የሰው ህይወት በማፍረስ ጅግንነት የለውም። ጅግንነት ማለት የራስን ይዞ መገኘት ነው። የራስን ይዘ ተገኝ፣ ከነዚህ ሰዎች ህይወት ውስጥ ውጣ። በቃ እስከ ዛሬ በጠበጥ ካደለ፣ ከዚህ በኋላ ግን ብትወጣ ይህን ነገር ብታቆም መልካም ነው። ከዚህም በላይ በቃ በቃ አትበጥብጣቸው፣ ሰላማቸውን አትንሳቸው። ልጆቹን እነዚህ ሰላም ያላቸው ልጆች፣ ፍቅር በፍቅር የሆኑ ሰዎች ሰላማቸውን አሳጥጠክ የዓለም ጦርነት ቀሰቀሱ እኮ ሁለቱ ውዶቼ። በጣም ይቅርታ። ማለት አይፈልግሽም ጥሎሽ ሄደ ምናምን ነገር ትላለክ። እንዲ አንተ ከበደ ምን ሆነ ነው ወንዳ ወንድ ሆን እንጂ ቆፍጠን በል። መቼ ነው የማይፈልጋት? ብሩኬ ሞት ሆኖ የሚወዳት መቼም፣ ቢሆን ሀይሚን ብሩኬ አይጠላትም። ሀይሚ እኮ የህይወቴ ቁልፍ ናት ብሏል። እሷም እንደዛ ብላለች። እና ብዙም ደስ አይበልህ። አይፈልግሽም ምናምን ነገር አላለመሰላቸው ቤተሰብ፣ ተው እንጂ እሱ ጥሏት የሄደው ስለተናደደ ነው። ስለተናደደ እና አንተ ደግሞ የሆነ ነገር የሆነ ትንኮሳ ተፈጠርክ ለሱ የበለጠ እንዲመቸው ነው አንተን ለማጥቃት እንጂ እሱ እሷን ጥሎ መሄድ ፈልጎ አይደለም። አላይክም እንዴ? በቀደም ዕለት አፍንጫህን በቦክስ ቅምሶ መኪናውን ከፍቶ ከመኪናው አስገብቷት ሄደው፣ በክብር ማለት ነው። ተጣልተናል ብሎ እንኳን ተናዶ እንኳን ከፍተሽ ግቢ አላላትም። ራሱ ነው አስገብቶ ይዟት የሄደው። አይክ ንግስቴ ብሏታል እና ንግስቱን እንደዚህ ነው የሚንከባከበው። ስለዚህ ብዙም አትደሰት፣ አይለያዩም። ነገ ደግሞ ፍቅር በፍቅር ሆነው ይመጣሉ። ያን ጊዜ ደግሞ ታፍርበታለክ እና እኔ ማለት የምፈልገው በስተ መጨረሻ ብሩኬና ሀይሚ እባካችሁ እባካችሁ እንዶ ተስማሙ፣ ተደማመጡ። ብሎክም ክፈትላት። አንተ ብሎክ አደርግሃት፣ ከአንተ ውጭ ማናላት። አንተ ሁሌ እኮ እሱ ነው አንተነ የምታዳምጠኝ አንተ ነ የምታስፈልገኝ ላይኒ ለህይወቴ ብልሃለች። ታዲያ አንተ እንደምታስፈልጋት እያወቅ ለም ብሎክ ታረጋታለክ? ይሄ አግባብ አይደለም። ችግርን ተመካክሮ ተወያይቶም መፍታት እያለ ብሎክ ማድረግ አይከብድም። እሷ ከዚህ በፊት አስራ አምስት ቀን ብራንክ ስታረጋት ብሎክም አላደረገችም ግን ምንም አላለችኝም አላለችም። እያለቀሰችም እየቆሰለችም እየደማችም ያች ጠንፌ ሁለት ግራግር መታ ያልሆነ ዲስሪስፔክት ስታደርጋት ተቋቁማ አልፋለች። ብሩኬ አሁንም አንተን ፕራንክ እየተደረግክ ነው። ነገሩን ቢበዛ የሃይሚ ፕራንክን ቢከብድ ተቋቁመ ለማለፍ ሞክር። ከበደ ለከበደ እድል አትፍጠርለት። እድል እየሰጠኸው ነው። ህይወትህን አንተ በገዛ እጅህ እያበላሸ ነው። ሀይሚም እንደዛው እያበላሽሽ ነው። ይሄን ሰውዬ አታግኘ። ብሩኬን የምትወጁ ከሆነ ከዚ ሰውዬ ጋር አትገናኝ። በቃ ብሩኬን ብሩኬ ብሎ ካልጎሻ አላ በሌላ በምታገኝ በሌላ መንገድ ማግኘት ትችያለሽ። የብሩኬ ወንድሞች የሉም የሙሽዬ የሉም አሉ። በቃ በእነሱ መንገድ በእነሱ በኩል ብሩኬን አገኘው እና ይሄ ከበደ ጋር አትገናኝ፣ እባክሽ ሀይምዬ፣ እባክሽ ይሄን ነው ማለት የምፈልገው። ላይክ ሼር አድርጉ ቡዶቼ።